በቃ ሰውነት ሁለቱ ልጅ እንደዚህ አይነት ሰውነት ሰጠኝ ስንቱ ስንቱ ጅም እየሮጠ ነው ያለ ለጅም እየከፈሉ እኮ ነው ያሉ ላለው የስ ፕራውድ ማድረግ አለባችሁ ለራሳችሁ ቀልድ አይደለም ብዬ ነው የማየው ራሴን ወይ ከኋላ ሌላ ሆ ምን እያረገ ነው ነው እንደ ዞር ብዬ በደንብ ነው ማየው እራሴን። ጋይስ አስር ራሳችሁን ውድድ አርጓት፣ በቃ ሌላ ሰው አትውደዱ፣ እና ሌላ ሰው የምትወዱት ከእናንተ በኋላ ነው። በቃ አንቺ እኮ ይገባሻል፣ የኔ ወርቅ፣ ደስ ይበልሽ፣ ማምዬ፣ የኔ እናት ማለት አለብሽ። ራሳችሁ ለራሳችሁ፣ ለራሳችሁ። እሱም ካለ ሶፋ ላይ ይቀመጥ፣ ዝም ብለሽ በሆድሽ በይው፣ ለራስሽ ደስ ይበልሽ ማለት አለብሽ። ሄደሽ ቆንጆ ቆንጆ ሽሽ፣ ሄደሽ ቆንጆ ቆንጆ ጫማሽን ገንዘብን መቀመጥ አለበት፣ ባካፕ መኔ ኦፍ ኮርስ መኖር አለበት ግን አንዳንዴ ራሳችሁን ማስደሰት። እኔ ሲሸነጠኝ ዝም ብዬ ሁለት ሺህ ብር ያንድ ሺህ ብር እቃ ነው የምገዛው። ክርስቶስ ልጆች አታምኑኝም፣ ግን ውሸት ነው የምትወዱት እናንተ። ዝም ብዬ የሆነ የደበረኝ ቀን ቀጠሮ የለኝም ለምን ያን የሆነ ዱክክ ያለኝን ድብርቴን ይቀይረዋል ሙዴን በቃ። ቴንክ ዩ ማይ ካዘን ሙዴን ይቀይረዋል። በቃ ልብሱ ጫማው እኮ ብርቁ ነው አይደለም። በቃ የሆነ ነገር አንዱ ሾፕ ማድረግ ነው የሚያስደስተው፣ አንዳንዱ ዋክ ማድረግ ነው የሚያስደስተው፣ አንዳንዱ አንዱ ጅም መሄድ ነው። በቃ ለራሳችሁ ማድረግ ነው። እንደ ቤቢ ደግሞ አለ አምስት ዓመት ቦይፍሬንድ የሄደብኝ ብሎ ከሶስት የሚሰራ የቤቢ ደግሞ እኮ ይለያል። እኔ እኮ የምትገርመኝ እኮ ቤቢ ናት። ቦይፍሬንድ ከሄደ አምስት ዓመቱ ነው። ይኸው ከሶስት እንደተሰራች አለች። ልጅ ገና ልጅ ናት። ልጅ አልወለደች

እኔ አንችን ብሆን መኪና ላይ እዚሁ ልምጣ እንዴ፣ መጠጥን ይዘው ይዞ አዎትሉ ይሆናል እኮ እናንተ አታፍሩ። ሰይጣን ነው አባቴ። አቤት አቤት አቤት፣ እዚህ ላይ ምን የመሰለን ቡስ ይዛችሁ? ግርማ ሞገስ ያለው ሰው ግርማ ሞገስ ያለው ሰው ይዘህ ግርማ ሞገስ ያለው ሰው ይዘህ ዝም ብለህ ግርማ ሞገስ እየወጣው አምስት አምስት ደቂቃ ቼክ እናደርገዋለን ጋይስ በየሁለት ሰዓቱ ግድ ነው ቸክ ማድረግ፣ እየወጣን ኖ ኖ። ጄምስ አይደለም አይደለም አይደለም፣ እየወጣን አምስት አምስት ደቂቃ ግድ ነው ቸክ ማድረግ። አይ ማም እ ለመሳቅ ነው የተደረገው። አንዱ ጅልጥ ይመጣና እጂ ወርቋ ላይላል ፈጥ ማድረግ አለብን። መሳቅ አለብን አንዳንዴ መሳቅ ግድ ነው። በየአንዳንድ ሰዓቱ እንዳትረሱ። ሰዓት ሙሉ ጋይስ፣ ቸክ ማድረግ አለብኝ በየአምስት ደቂቃው እየወጣሁ እኔ ማለው። ጎረቤትሽ ነኝ። ብላክ ነው። አይ ብላክ እንደ አይት ነው፣ ራይት ይላል። ሰዓት ሙላ ሙላ፣ በየሁለት ሰዓቱ እየወጣን ቸክ ማድረግ አለብን። አንዳንዱ እኮ ክፋተኛ ነው። እስክራች አርጎት ይሄዳል። እስክራች አርጎት እኮ ይሄዳል። አንድ ጊዜ ወዲያው እንደገዛውት እኮ እዚህ ላይ አይወራም። ዝም ልበል እስቲ። ወዲፍቼው እኮ ነኝ እኔ። አረ ካሜራ አለው የቤቱ ይሾፋል። በዚሁ ዝም ብለ በስልኩ መሾፍ ነው ዱቅ እንዳልክ እዛ ውስጡን አካባቢውን ይቃኛል። ራሱ ስልክ ላይ አለ ጣጣጣ አርገህ እዚ ማስነሳት እኮ ቴክኖሎጂ እኮ ሄዷል ጆዬ። ይሄ ቁልፊ ዘህ ምናምንታ የለም እኮ እዚሁ ስልክ ላይ አርገህ። በአሁን ዳላስ ሙቀቱ ሀይለኛ ነው እንጂ እስኖ ምናም ቢኖር እኮ እዚው ዝም ብለህ ስልክ ላይ ታስነሳ፣ ያኛውም ይነሳ ነበር። ለመነሳት ግን ስልክ እዚው ላይ ነው። በቃ በስልክ ነው። ስልክ እንትነከዋል ሲራ ዝምራባት አንዳንድ ቤት ፈስነው ነው ትስስ የሚል እኛ ቤት ደግሞ ስልኩ ነው፣ መኪናው ነው። እዚ ቁጭ እንዳ ወደዛ እንኳን መስመር ስስት ቂጥ ላይ በቅበቅበቅ እሚላለሁ የሚላለው ሙቀት ቴምፕሬቸር ይሰጣል። መንገድ እያለፈ ነው። ተሳስተሻል ተ ወይ ይህ መኪናማ ገና ወር ይወራበታል። ይህ መኪና ከባድ ነው፣ ከባድ ነው። ሰይጣን የሆነ መኪና ነው። ይህን ዝም ብለህ ጆዬ ቁምጣን ትለብሳለህ። ይህን ፀጉር አርቲፊሻል ታወጣለ። አሪፍ ጥፍርን ፀጉርን እንደዚህ ትቆረጣለ። መነፀርን ገርግ ደብሰ ዋሳብ ብቻ ነው። ዋሳብ ኦፍ ዘ ዲስኬሽን አይሰራም እዚህ ላይ ዋጓን ነው ዋጓን ያረዳ ልጅ። በየሁለት ሰዓቱ እየወጣን ቸክ ማድረግ አለብን። ሰዓት ሙሉ ጋይስ እንደዚህ ሪላክስ ማድረግ አለብን፣ በየአምስት ደቂቃው መሳቅ አለብን። የሆነ ዝም ብሎ ይህ ኔጌቲቭ ኢነርጂ ዝም ብሎ የሚላችሁን አትስሙ። መሳቅ አለብን። የሆነ የሆነ ነገር እንደዚህ እያደረግን የደስ ደስ። አንድ በግ በእናንተ ነው የታረደው። በግ መች ተበላና? እንዳለቆ ነው። አንዴ ነው የተሰራው። የኢትዮጵያ እንጀራ ስለሌለ አልተበላም። መች ተሰራ? አንድ ጊዜ ብቻ ነው ወጥ የተሰራው። ያለውን በግ መች መላ ነው

እንደ ሰማን እኮ ያንተንም ቢዝነስ አገር ቤት ያለው ይሄን የሚጤ ህዝብ እኮ ቆላሹ። ሰማን እኮ ቢዝነስ ምንድን ነው ደግሞ? የወረዳ ልጅ የወረዳው ልጅ ነፋ መጥቶ ከባድ ሰውን ሰማን እኮ። ወረድኛም ተረከብን ያንተን ፋይል ፍቅር መጣች እንዴ? የት ሄዳ? ምን መሄጃ አላት ካንቺ ውጭ? እግዚአብሔር ይመስገን መጣች። ደስ ይላል። የት ሄዳ ታውቃለች ፍቅር የትም፣ እንዴት እንደምትወድሽ እስኪ ያስገቢያት ሀሳቧን ትግለጽ። ኧረ ሴቷን አስገባው፣ ተው ተው። ኧረ ማሜ፣ በእኔ ኃላፊነት ወስዳለሁ፣ ከታች ይሁኑ ታታቹ ነው ታፕታፕ ያርጉ እንዴ ማን ታፕታፕ ሊያርጉ ፍሩት ፍሩት ሲመጣ እናስገባታለን ፕሪስዬ ቴንኪው ኔ ፍቅር አፋሻለሽ እንዴ ዶክተር ፍሩትማ ዛሬ የሆነ ፎቶ ለቆ በቃ ሜዲካል ወርቅ አልተብሏል ዳኒ እንዴት ነው ጋይስ እስቲ ቤተሰብ ገምግሙ ገባ ብላችሁ ገምግሙት እንደው ቆንጆ ነገር ይመስላል

ሳጅን እንዴት ነው ፊስ ነው? ነሽ? ማሚቷ ሰላም ነው? አለን አለን፣ ሁላችሁንም ሰላም ብያለሁ። ጆሲ ሰላም፣ ሳንጆ ሰላም ነው ነው?

ቅጣት ላይ ደግሞ እኮ የሚደብረው ታይም አውት ብዬ ቤዝመንት ስልክ ያው እዛም ደግሞ ኢንተርኔት ይሰራል ግድ ነው። አይ መቆጣትማ ዘውዳዊ አገዛዝማ ያለ ነው እንዴ አባቶቻችን መቆጣት ያሰሙ። አኔ እኔ አራ እኔ ነኝ። አረኩት መሰለኝ። አዎ ይሄ ተቀደሰ፣ ይሄ ተቀደሰ። ሰርፕራይዝ ነው። ፍሩትን ጥሩልኝ ትላለች። ፍቅር ለአንቺ እኮ ነው። ትግባ ስልሽ ፍሩት ካልመጣልሻት ትግባ። ና ሁለ እስቲኒያት መልካም ሰው ነች። እቀናለሁ። በጥሩ መኪና እንዳገጭ ያለ፣ በጥሩ መኪና እንዳገጭ አሁን ምንድን ነው ቸካረጋችሁት ግን ቤተሰብ፣ ይሄው እሷ እንደፈቀላ አረጋችሁ እኮ። አይ እኔ ፍቅርን አላምናትም፣ ሌሎቻችሁ ይጋጩ ጨካራ። እኔ ደሞ አምናታለሁ። እኔን ካመን ሽመኝ መቶ ፐርሰንት። ማሜ ሙች መኝ በቃ አስ አስገቢው። ኧረ ኧረ ኧረ እናንተና ምን ሰው አስገባለሁ

ፎቶ ተቀይሮ አለ ነገርኩሽ። አረ ተናግሮት ነው ቀየረ። ያምነን የሱፍ ጃኬት እንኳን ቀየረው። ፕሮፋይል ነው። ኦኬ ኦኬ። አይ በቃ አስገቢያት፣ ታማኝ ነች። ትንሽ አስገቢያት፣ ከገባች እንያት። ፊት እንዳሰጡት ለፍቅር አስገቢያት። ፍቅርዬ ላኪ፣ ላኪ፣ ገስት ላኪ ወይ ጉድ፣ የጠዋት ሊካ ከአንቺ ጋር ቆየ። ያ አዲስ አበባ የገባው እንትና ሚሚ ብሎ የመጣው ስለነገረኝ ግን እኔ ላይ አረተ ፎቶ ሲቀይር ኮራ ሰው ደና ነገር ግን ላይ ቀይራል። እሱ ስክሪን ሀጂ ሀጂ መስሎ ኡስታዝ መስሎ ነው የሚጠው። እኔ ያዳመጠ ይሆናል ቁጭ ብሎ የለም። ዳታው ዝግ ነው። ለጄ ላስተኛ ብሎ ነው የወጣው። ተገናኝ ተናል ኦኬ። ጆሲ የመጣ ደውሎ ነው የመጣው ነው ለመጣ ደውሎ ነው ለሊዱ እንዳትመጭ አላት። ብናደርግልሽም እንዳመጭ ሄድ አትገባም እንዴ? መቼ ነው እሷ ገብታ ከኔ ጋር የምታወራው? ሁሌ በቴክስት የቴክስት የቴክስት አርበኛ ብታያት ስራ ትሆናለች። ስራ ኦኬ ሙዚቃችን ቀጥሎ፣ ቦቼክ ቦቼክ ቀጥሎ፣ ጎረድ ጎረድ። አዎ ያዝበት፣ አንድ ያዝበት። እስከዛ ላሰዛችሁ እንጂ ምን ወሬያችሁ፣ አፋችሁ አይዘጋ። ምን ምን እንዲ፣ እናንተ የሰው ትዳር ብላችሁ ደግሞ እኛም አይደል እንዲ አላችሁ ብላችሁ ፖስት አድርጋችሁናል። ምን አባታችሁ ሚስቴ ከጎኔ ናት ካለ መብቱ ነው። እኔ ምን አገባኝ። አይተዋ፣ እንደ የተሰራው ቪዲዮ አላየሁትም። ተሰራ። እናንተ ሰው ትዳር ታፋታላችሁ ይላሉ። እኔ ማንንም አላፋታም። ትዳራችሁን ሪስፔክት አድርጉ ነው